ሰላም ጤና ስጥልን ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰአቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ ቆያለሁ። የሰሙነ ህማማት ኢየሱስ ክርስቶስ ሰዎችን ከዳብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበላቸውን መከራዎች የሚያሳስብ ሳምንት ነው። ህዝበ ክርስቲያኑም ሰሙነ ህማማትን በጾምና ጸሎት እንዲሁም በመተሳሰብና በመረዳዳት ሊያሳልፍ እንደሚገባ የሃይማኖት አባቶች ተናግረዋል። ደምሳረጋ ተጨማሪ ዘገባ አዘጋጅቷል። ሰሙነ ህማማት ከሰኞ እስከ ቅዳሜ የጾመ ሁዳዴ የመጨረሻ ሳምንት የኢየሱስ ክርስቶስ ህመም የሚታሰብበት ካህናትና ምዕመናን በአጸደ ቤተ ክርስቲያን ተሰባስበው የህመሙን ዜማ ነገር የሚያወሳውን ዜማ የሚያዜሙበትና ሌሎች ሃይማኖታዊ ስርዓቶች የሚከወኑበት ሳምንት እንደሆነ ይገለጻል አምስት ሺህ አምስት መቶ ዘመን ከተፈጸሙ በኋላ በሰላሳ ዘመን እንግዲህ ክርስቶስ ወደዚህ ምድር ተመልሶ መጣ ለአዳም ሲል ማለት ነው ባልበደለው ባላጠፋው ጥፋት ብዙ ግፍ ብዙ መከራ፣ ከኃጢአት በስተቀር እግዚአብሔር ያልሰራው ነገር የለም፣ አዳምን ለማዳን። ስለዚህ ያለ በደሉ በደል ያለ ኃጢአቱ ኃጢአተኛ ሆነ። በንቦዴዎች ጭምር በሰላሳ ብር ሁሉ ተሸጠ፣ ተገረፈ፣ ተሰቀለ፣ ታመመ፣ ብዙ መከራ። እሱ ግን ግድ ቃል ስለሆነ ቃል ገብቶ ስለነበር በአምስት ቀን ተኩል ከአምስት ቀን ተኩል በኋላ መጥቻ አድንሃለሁ ስላለው ያንን ቃል መፈጸም ስላለበት ያው በሔዋን ምክንያት የተወሰደብንን ጸጋ በእመቤታችን ምክንያት እንደገና መልሰን እንድናገኝ ሆነ። የሰሙነ ሕማማት ሳምንት የሚታሰበው ኢየሱስ ክርስቶስ የሰው ልጆችን ለማዳን የከፈለውን ዋጋ ለማሰብ እንደሆነም ያስረዳሉ። ሕማማትም እናከብረው ያው የክርስቶስ የደረሰበትን ግፍ የደረሰበትን መከራ ያንን ለማሰብ ነው። ባጭሩ ይህንን የምናስብበት ነው የአምላክን የከፈለልን ለሰው ልጆች ሲል የከፈለውን መስዋየት የከፈለውን ዋጋ የምናስብበት ነው። እኛ እኛንን የበደል ነው እኛ በበደል ነው በደል እሱ ክሶ ነው ያዳነን። ስለዚህ ይህንን ነው እንግዲህ በወንበዴ ተደብድቧል፣ ተገርፏል፣ ተሰቅሏል። ስለዚህ ያንን የምናስብበት ለእኛ ስትል ይህንን ሁሉ መከራ ተቀብላል ብለን እኛም ራሳችንን ዘንበል ብለን ዘወር ብለን የምናይበት ነው። ይሄ የሕማማቱ ማለት ነው። የእምነቱ ተከታዮችም ኢየሱስ ክርስቶስ የከፈለውን ዋጋ በማሰብ ሰሙነ ሕማማትን ሲያሳልፉ በጾምና በጸሎት እንዲሁም ለሌሎች በማሰብ ሊሆን እንደሚገባ አሳስበዋል። ሲያስተምር ክርስቶስ ራሱ ምንድን ያለው እንግዲህ ከበለሲቱ ተማሯል። በኢየሩሳሌም እንዲት በለስ ነበረች ይላልና፣ ወደዛች ወደ በለሲቱ ቀረባል። እዛ ሲሄድ ምንም ፍሬ የላት እስራኤልም እስራኤል ከመባል በስተቀር ምንም ፍሬ የላቸው የሃይማኖት የምግባር ፍሬ አልነበራቸው። እኛም ዛሬ እንደው በዙ ስም ብቻ ሆነን እንዳንቀር፣ ህማማትንም ስናከብር የዚህን የህማማትን ጸሎት ስናደርግ በስም ብቻ ዝም ብለን ህማማት በመሆኑ ብቻ ሳይሆን እንደዚህ ፍሬ አይኑር ብሽ እንዳንባል ምግባር ሊኖረን ይገባል። የመተባበር የመተጋገዝ ፍሬ ሊኖርብን ይገባል። ከመለያየት ከመከፋፈል ተመልሰን ወደ ራሳችን ፍሬ አፍርተን የእግዚአብሔር መንግስት እንድኖርስ የምናስብበት ነው። በገና በጾም በጸሎት በምስጋና በሀዘንና በእንጉርጉሮም ጭምር የሚዜምበት መንፈሳዊ መሳሪያ እንደሆነ ባለሙያዎች ያስረዳሉ። ከጥንት ጀምሮ እስከ ዛሬ ድረስ ለመንፈሳዊ ምስጋና እያገለገለ የሚገኝ መሳሪያ ስለመሆኑም ይነገራል። በገና መደርደር የሚሰጠውን ጠቀሜታና አገልግሎቱን በተመለከተ በደሴ ደብረ ቤተል ቅድስት ስላሴና ቅዱስ ገብርኤል ካቴድራል የበገና መምህርና ተማሪዎች ጋር ባልደረባችን ፊኒክስ አየለን ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። በገና በዋናነት ለመለኮታዊ የእግዚአብሔር ፈቃድ ማስፈጸሚያ ለምስጋናና ለተመስጦ የሚያገለግል መንፈሳዊና ጥንታዊ የዜማ መሳሪያ ስለመሆኑ መጽሐፍት ያስረዳሉ። ከዚህ በተጨማሪም በገና ቃለ ማህዘኒ ሆኖ የሐዘን፣ የንስሐ፣ የልመናና የምስጋና ማቅረቢያ የዜማ መሳሪያ በመሆን አገልግሎት ይሰጣል። ከአሚኮ ጋር ቆይታ የነበራቸው በደሴ ደብረ ቤቴል ቅድስት ስላሴና ቅዱስ ገብርኤል ካቴድራል የበገና መምህር ደሳሌን ካሳኤ በገና መደርደር ስለሚሰጠው ጠቀሜታ እንዲሁም ከጾም ወቅት ባለፈም አገልግሎት እንደሚሰጥ ያስረዳሉ። በጾም ወቅት የስጋ ፍላጎት ስለሚደክም በባህሪው ሰው ወደሚያረጋጋ ሰላም ወደሚሰጥ ነገር ስለሚሄድ ና የማድመጥ ሁኔታ ከፍ ያለ ነው፣ በብዛት ከዛ አንጻር ነው እንጂ በገና በማንኛውም ጊዜ ይደረደራል። እግዚአብሔር ይመሰገንበታል፣ ይቀደስበታል፣ ቅዱሳን ይከብሩበታል፣ ሕዙናን ይጽናኑበታል፣ ለብዙ ጥቅም ይውላል በገና ማለት ነው። በገና ተመስጦ የሚባለውን አቅም በከፍተኛ ደረጃ ያሳድጋል ማለት ነው። ሰው ተመስጦውን ካገኘ ወደ እግዚአብሔር የመቅረቡ አቅሙ ከፍ ያለ ነው። የፈጠራ ችሎታው ይዳብራል e ጠንካራ የሆኑ ስራዎችንም በአግባቡ ለመወጣት አቅም ያገኛል ማለት ነው። በገናን ከመምህራቸው ጋር ሲማሩ ያገኘናቸው የበገና ተማሪዎች በገና መማር ታሪክን ከማስቀጠል ባለፈ ስነ ልቦናዊና መንፈሳዊ ጠቀሜታ እንዳለው ይገልጻሉ። በገና የምንለው በሰማይና ና በምድር የከበረ ከአዳም አምስተኛ ትውልድ ጀምሮ የመጣ በመጽሐፍ ቅዱስ ከአምሳ ጊዜ በላይ የተጠቀሰ የከበረ የቅዱስ ዳዊት የዜማ መሳሪያ ነው እና በገና መደርደር ደግሞ እርጋታና ተመስጦንን ይሰጣል ማለት ነው። በገና ከቅዱስ ዳዊት ጀምሮ እግዚአብሔርን ሲያመሰግንበት የነበረ የዜማ መሳሪያ ነው። አሁንም እኛ ያንን ፈለግ ተከትለን እግዚአብሔርን ለማመስገን እየተመር እንገኛለን። ያው እንግዲህ የቀድሞ አባቶቻችን ብዙ ጊዜ አትርፎበት ተጠቅሞበት ስለነበረ ያንን በማሰብ ነው እኛ እየተማርን ያለ ነው። በገና ከሚሰጠው አገልግሎት ባሻገር የበገና አካል ክፍሎች መንፈሳዊ ትርጓሜ ያላቸው ስለመሆኑ በደሴ ደብረ ቤቴል ቅድስት ስላሴና ና ቅዱስ ገብርኤል ካቴድራል የበገና መምህር ደሳሌን ካሳዬ ያስረዳሉ። ይሄ ከላይ የምታዩት መስቀል ይባላል። ታች ዝቅ ስንል ደግሞ ከዚህ እስከዚህ ያለው ፓርት ጋድም ይባላል፣ ወይም ቀንበር ይባላል። ቀንበር ማለት እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው ማለት ነው። በቀንበሩ ዙሪያ እንደምታያቸው እነዚህ ነገሮች አሉ፣ መቃኛ ይባላሉ። መቃኛ ማለት እንግዲህ ጻድቃን ሰማዕታት ቅዱሳን መድራዊ የተጋድሏቸውን ጨርሰው በእግዚአብሔር ክብር ዙሪያ እንደሚያርፍ ያመለክታል ማለት ነው። እነዚህ ደግሞ አስር አውታሮች ናቸው። እንደምታዩቸው አስሩ አውታሮች የአስርቱ ትዕዛዛት ምሳሌ ናቸው። በበርኩማው ላይ የምታዩቸው እንዚራዎች አሉ። እነዚህ እንዚራዎች ከፍና ዝቅ ማለት ማለታቸው ደግሞ ገና በተጋድሎ ላይ ያሉ ምድራዊ ክርስቲያኖችን ይመለከታል ማለት ነው። መጨረሻ ላይ መወጠሪያ ይባላል። ወይም የምድረሰብ የምድር የኛ የምእመን ምሳሌ ነው ማለት ነው። ይህ የምታዩት እንግዲህ ደግሞ የድምጽ ሳጥን ወይም ገበቴ ይባላል። ሙሉ ዝግ ነው እንደምታዩት። ዝግ መሆኑ ምንድን ነው? የእመቤታችን የቅድስት ድንግል ማርያም የማዕፀነ ድንግልናዋ ምሳሌ ነው ማለት ነው። የከተሞች ሰላም መሆን ስፖርታዊ ውድድሮችን በስኬት ለማከናወንም ሆነ ለኢኮኖሚያዊ እንቅስቃሴ መሳለጥ ፋይዳው የጎላ መሆኑን አስተያየታቸውን ላሚኮ የሰጡ በመላው ደቡብ ወሎ ስፖርታዊ ውድድር ታዳሚ የነበሩ የስራ ኃላፊዎች ተናገሩም። ወንድማማችነትን ለማጠናከርና የስራ እድል ለመፍጠር የሰላም ሚና ከፍተኛ መሆኑን የገለጹት የስራ ኃላፊዎቹ ለሰላም መስፈን ሁሉም የድርሻውን ሊወጣ እንደሚገባም አሳስበዋል። የስራ ኃላፊዎቹን አስተያየት ተከታትለን እንመለስ። በዋናነት ያው የውድድሩ ዋና አላማው ያው ስፖርታዊ ከጅምሩ ስፖርት ለሰላም ሰላም ለሁሉም በሚል መሪ ቃል ነው እና ዘጠነኛው የመላ ደቡብ ወሎ ስፖርት ዘመናዊ ስፖርት ሻምፒዮና የተካሄደው እና እውነት ለመናገር ትልቅ የሆነ የአብሮነት፣ የአንድነት፣ የመቻቻልና የመተሳሰብን ተግባር በተግባር ያገኘንበት አሁን እንደ ክልልም፣ እንደ ዞንም፣ እንደ ወረዳም ያለንበት የሰላም እጦት ለሕዝባችን እጅግ በጣም ፈታኝ የሚባል ነገር ነበር እና እውነት ለመናገር ያንን ሊያስረሳ በሚችል መልኩ አብሮነታችን ምን ያህል ወንድማማችነታችን የናፈቀው ማህበረሰብ እንዳለ ነው የተረዳ ነው። እንደዚህ አይነት ውድድሮች መከናወናቸው ፋይዳቸው በጣም ከማሸነፍ ከመሸነፍና አቅምን ከማጎልበት ባሻገር ለማህበረሰቡ ወንድማማችነት እህትማማችነትና በተለይ ደግሞ የማህበራዊ ትስስር የሚባለው ከመፍጠር አንጻር ፋይዳው በጣም ከፍ ያለ ነው። እኛ አካባቢ ደግሞ በጣም ለየት የሚያደርገው ለብዙ ጊዜ ከወቅታዊ የጸጥታ ሁኔታ ጋር ታይዞ ውድድሮች ተሳታፊ ያልነበሩም ብዙ ወረዳዎች ብዙ ስፖርተኞች ላይ በተለይ ደግሞ በደሴ ላይ እንዲመቻች መደረጋቸውና አብሮነታቸውን እንዲያሻሽሉ ወንድማማችነታቸውና ትስስራቸውን እንዲያጠናከሩ ትልቅ ፋይዳ አለው። ስፖርት በዋናነት የማህበረሰቡን ስነ ልቦና በመመለስ በመገንባት ወንድማማችነትና ትማማችነትን በማጠናከር በኩል ያው ትልቅ ፋይዳ አለው። እንዳምታወት ያው ማህበረሰቡ ሙሉ 11 ቀኑ ማለት ይቻላል ያው ከስታዲየም አልተለየም። ይሄ ማለት ያው የዞናችን ሕዝብ ወይም የወሎ ሕዝብ በወንድማማችነት በትማማችነት እሴት ላይ ተገምቶ በመረዳዳት በመተጋገዝ እና በመቻቻል ደረጃ ያለ ሕዝብ ነው። ይህን ደግሞ በማጠናከር ደረጃ ያው የነበረው የስፖርት ውድድር ያው ሰፊ ድል የሰጠበት ሁኔታ ነው ያለው። በየትኛውም እንቅስቃሴ ደሴ ከተማ ምንም አይነት የሰላም ችግር ሳይገጥመን አስረኛ ቀናችን እያጠቃል ያለ ነው እና በዚህ አጋጣሚ እውነት ለመናገር ከመሪ ቃሉ ተነስተን ስፖርት አብሮነትን፣ መቻቻልን፣ መተሳሰብንና ስፖርት ለሁሉም ለሰላም ሰላም ለሁሉም የሚለውን መሪ ቃል በተግባር ያሳየንበት ነው ብሎ መውሰድ ይቻላል። ኢኮኖሚውን ከማንቀሳቀስ ጋር ተያይዞ ኒርሊ ከ30 እስከ 35 ሚሊዮን የሚሆን ሀብት በዚህ ውድድር ያው የመንግስት በጀት ኮስት አድርገናል። ተወዳዳሪዎቹም ጭምር ያው ከግላቸው በጣም ብዙ ሳንቲሞች ኮስት አድርገዋልና በዛ ደረጃ በጣም ከፍተኛ የስራ እድል የተፈጠረበት ሁኔታ ነው ያለው ይሄ ለባለ ሀብቱ በቀን ወይም በእለት የስራ እንቅስቃሴ የሚተዳደሩ ማህበረሰቦችን በማንቀሳቀስ በማንቃት ደረጃ ኢኮኖሚካሊም ሲታይ ቀላል ፋይዳ አለው ተብሎ አይወሰድም። ስፖርት አሁን ባለው ተጨባጭ ሁኔታ ወቅቱ የፈጠራቸው የመቀዛቀዝ ባህሪ ህዝባችን ላይ ያሳደረው ተጽዕኖ አለ። አሁንም ከዚህ በላይ ስፖርት እንቅስቃሴ ውስጥ ሞቢላይዜሽን ውስጥ መግባት ያለበት። ለሰላም ብቸኛ አማራጭ ተግባር ቢኖር ስፖርትን ማጠናከር ነው እና አብሮነታቸው እጅግ በጣም የሚያምር ነው። ሌሎች ወረዳዎች፣ አንዱ ወረዳ ከአንዱ ወረዳ ያለው የአብሮነት ቆይታቸው እጅግ በጣም ያምራል። ስፖርት በራሱ ማህበረሰቡን ይስባል፣ ይፈጥራል። ስለዚህ ከኛ የሚጠበቀው ምቹ ሁኔታዎችን ፈጥረን ስፖርት ውድድር እንዲሳተፉ ማድረግ ስለሆነ አንዱ ማሳያ ስለሆነ ይህ ውድድር እና እንደዚህ አይነት ፕሮግራም መስፋት አለበት ብዬ አስባለሁ። ተራርቆ የነበረን ማህበረሰብ የህዝብ ለህዝብ ግንኙነትን በደንብ ያስተሳሰረ ነው። ከምዕራብ እስከ ምስራቅ፣ ከደቡብ እስከ ሰሜን ብዙ ወረዳዎች ስለተሳሰሩበት የበለጠ አንድነታችንን አጠናክረን የምንሄድበት ትልቅ ፋይዳ ያለው ውድድር ነው የተካሄደው በዚህ ሳምንታት ውስጥ። የተከበራችሁ ተመልካቾቻችን ለአብሮነታችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ ተመኘው